በዛሬው ክፍል ትምህርታችን እንግዲህ የምናየው ስለ ኮንዲሽናል ሴንቴንስ ነው። እዚህ ጋ የምታየዋቸው ጥያቄዎች ሁሉም ኮንዲሽናል ሴንቴንሶች ናቸው። ኮንዲሽናል ሴንቴንስ መሆናቸውን የሚያመላክተን ብዙ ጊዜ ኮንዲሽናል ከሁለት አረፍተ ነገር ነው የሚሰሩት፣ ከአንድ ጥገኛ እና ከአንድ ጥገኛ ያልሆነ ማለት ነው። ሜይን ክሎዝ እና ዲፔንደንት ክሎዝ ወይም ጥገኛ አረፍተ ነገር። ብዙ ጊዜ ጥገኛ አረፍተ ነገሮች ሁሉም እዚህ ጋ መጀመሪያ ያሉት ኢፍ ኢፍ ብሎ የሚጀምሩ ጥገኛ አረፍተ ነገሮች ናቸው ኢፍ ክሎዝ በመባል ይታወቃሉ። እንዲሁም ሁለተኛው ደግሞ ሜን ክሎዝ ነው። ይሄ ከኮማ ቀጥሎ የሚመጡት ሁሉ ሜን ክሎዝ ነው። ራሱን ችለው ሰብጀክት ቨርብ እና ኦብጀክት ያላቸውና ራሱን ችሎ መልእክት የሚያስተላልፉ ናቸው። እነዚህ አራት አይነት ኮንዲሽናል ሴንቴንሶች አሉ። ለዛሬ እንግዲህ የተወሰኑትን ለማየት እንሞክራለን ማለት ነው የመጀመሪያው አሁን የመጀመሪያው ጥያቄ ኮንሰፕቱ ካየ ነው ጄኔራል ትሩዝ ነው። አሁን አይስ ሂት በሚደረግበት ሰዓት ወይም ደግሞ ሙቀት በሚሰጡበት ሰዓት ሁሌ ይቀልጣል። ስለዚህ ኢፍ ዩ ሂት አይስ ኢት ሜልትስ ይሆናል። ስለዚህ እነዚህ ጄኔራል ትሩዞች በምናወራበት ሰዓት ኢፍ ክሎዝ ላይ የሚሰጠው ቨርብ ሂት ነው። አሁን እዚህ ጋር እንደተሰጠኝ ቨርብ ዋን ፎርም ነው። ሜይን ክሎዝም ላይ በተማሳይ ቨርብ ዋን መሆን አለበት፣ ሲምፕል ፕሬዘንት መሆን አለበት። መልሱ ቢ ነው ማለት ነው። ሁለተኛው ጥያቄ በተመለከተ ኢፍ አይ ዳሽ ዩ አይ ውድ ቶክ ቱ ሀር ይላል። እንግዲህ ከሁለት አንዱ ቨርብ ይሰጣችኋል። የኢፍ ክሎዝ ይሰጣል ወይም ደግሞ የሜን ክሎዝ ይሰጣል። አንደኛ ጥያቄ ላይ የኢፍ ክሎዝ ቨርብ ተሰጥቷቸው ነበረ፣ ሲምፕል ፕሬዝንት። ከዛ በኋላ ሲምፕል ፕሬዝንት መሆኑን በቀላሉ አውቀናል። ለምን ጄኔራል ትሩስ ስለሆነ ማለት ነው። የሁለተኛው ላይ ኮንዲሽናል ሴንቴንስ ታይፕ ነው ይሄ መሆኑን በምናወቅን ሜን ክሎዝ ላይ በተሰጠን ውድ ፕላስ ቨርብ ዋን የኮንዲሽናል ሴንቴንስ ታይፕ ቱ ወይም አንላይክሊ ኮንዲሽን በመባል የሚታወቀው ማለት ነው። ስትራክቸሩ ይሄ ይመስላል። ሜን ክሎዝ ላይ ውድ ኩድ ሹድ ፕላስ ቨርብ ዋን ነው የምንጠቀመው ሜን ክሎዝ ላይ ማለት ነው። ኢፍ ክሎዝ ላይ ከሆነ ደግሞ ቨርብ ቱ ወይም ሲምፕል ፓስት ፎርም ኦፍ ዘ ቨርብ ነው የምንጠቀሙት። ስለዚህ ይሄንን አረፍተ ነገር ሙሉ ለማድረግ ትክክለኛውን መልስ ከኤ እስከ ሲ ከሰጡት ምርጫዎች ውስጥ ሲምፕል ፓስት ፎርም የሆነውን እመርጣለሁ ማለት ነው። ቢ እዚ ጋ አውቶማቲክ ላይ አይሆንም። ስለዚህ ትክክለኛ መልሱ የሚሆነው ሲ ነው ማለት ነው። ኢፍ አይ ዌር ኮንዲሽናል ሲኒስ ላይ ወዝ ከምንል ዌር ብንል ተመራጭ ነው። ስለዚህ ኢፍ አይ ዌር ዩ አይ ውድ ታልክ ቱ ሀር የሚለው ትክክለኛ መልስ ነው ማለት ነው። ይህ ኮንዲሽናል ሲኒስ ታይፕ ቱ ወይም ላይክሊ ኮንዲሽን በትርጉም ደረጃ በፕሬዘንት ሆኖ ኔጋቲቭ የሆኑ ወይም አሁን ላይ ሆኖ ያልሆኑ አንላይክሊ ሆኑ ወይም የሆናሉ ተባል ማይጠበቁ ነገሮችን ዲስክሪብ ለማድረግ የምጠቀምበት ነው። ሶስተኛው ጥያቄ ኢፍ ኢት ሬይንስ አይ ዳሽ ማይ አምብሬላ ይላል። ይሄ ኢፍ ክሎዝ ላይ ሲምፕል ፕሬዘንት ቴንስ ተሰጥቶናል። አሁን ሜን ክሎዝ ነው የቀረው ማለት ነው። ኢፍ ክሎዝ ላይ ያለው ቨርብ ሬንስ የሚለው ሲምፕል ፕሬዘንት ፎርም ነው ወይም ቪ ዋን ፎርም ነው። ስለዚህ ሜን ክሎዝ ላይ የሚመጣው ዊል ኦር ሻል ኦር ካን ኦር ሜይ ፕላስ ቨርብ ዋን ይሆናል። ለምን ኮንዲሽናል ሴንቴንስ ታይፕ ዋን ነው ይሄ

እላለኝ ይሄ ማለት ሊዘንብ ይችላል። ኦኬ ዝግት ያስፈልጋል። 75% ይሆናል ተብሎ የሚጠብቁ ናቸው። ቁጥር አንድ ላይ እንዳየ ነው if ጋር ነበር የተጠቀምኩት፣ ሁሌም በቃ ሁሌ አይስ ሊሆን ይችላል ብለን ምን ነገር አይደለም። ሶስተኛ ግን ከዚህ ሌት የሚያደርገው በፊውቸር ሆኖ ሊሆን ይችላል ተብለን ብሎ የሚጠበቁ ድርጊቶች ለማድረግ የምጠቀምበት ነው። ስለዚህ ላይ ደግሞ ቨርቧን ይሆናል ማለት ነው ወይ ሚከም ቶኮስሽን ነበር ሴስ ፋ ሃድ ነው ናይ ዳሽ ዩ ይሄ ሶስተኛው የኮንዲሽናል ሴንቴንስ አይነት ድርሰናል ማለት ነው። ይቅርታ አራተኛ ማለት ነው። ይሄ ሪጀክትድ ኮንዲሽን ወይም ደግሞ ፓስ ኮንዲሽን በመባል ይታወቃል፣ ወይም ኮንዲሽናል ሴንቴንስ ታይፕ ስሪ በመባል ይታወቃል። ኢፍ ክሎዝ ላይ ኦልዌይስ ሃድ ፕላስ ቨርብ ስሪ ነው ምንጠቀመው፣ ወይም ፓስ ፐርፌክት ፎርም እንጠቀማለን። ሜን ክሎዝ ላይ ከሆነ ደግሞ ውድ ሃቭ ሹድ ሃቭ ኩድ ሃቭ ፕላስ ቨርብ ስሪ እንጠቀማለን ማለት ነው። ኦልዌይስ ራይት። በትርጉም ደረጃ በዚህ ፎርም ወይም ስትራክቸር የምትመሰረቷቸው አረፍተ ነገሮች ትርጉማቸው ምን ማለት ነው? ድሮ ነው ያኔ፣ ወይም ኦልሬዲ ፓስት ሀፕንድ የሆኑ አክሽኖች ናቸው። እሺ ያኔ ባቀኖሮ እኮ ነግርህ ነበር ነው ኦኬ። ድሮ ያኔ ፋሃድ ነውሁን ዘወያ ቶልድ ዩ ልል ይችላለሁ። ያኔ ባቀኖሮ እኮ ነግርህ ነበር። ያኔ እኮ በደንብ አድርጌ በአጠና ኖሮ መልሱን እሰራ ነበር ወይም ጥሩ ውጤታ ያስመዘግብ ነበር። ግን አሁን በፍጹም ማስተካከል የማንችላቸው ያለፉ ድርጊቶችን ለማውራት ስንፈልግ፣ ለመግለጽ ወይም ደግሞ ጸጸታችን ስንፈልግ የምንጠቀመው ነው ኮንዲሽናል ሴንቴንስ ታይፕ ስሪ ማለት ነው። ስትራክቸሩ ይሄ ይመስላል። ትርጉሙም ለማየት ሞክረናል እና ትክክለኛ መልሱ ከኤ እስከ ሲ ባለው ማብራሪያ መሰረት እናንተ ኮመንት ላይ ታስቀምጡን ያላችሁ። አምስተኛ እና የመጨረሻው ጥያቄ ኢፍ ሺ ዳሽ ሃርደር ሺ ውድ ፓስ ዘ ኤግዛም። ይሄ ጥያቄ እንግዲህ ማብራሪያውን ከአንድ እስከ ሶስት ወይም ከአንድ እስከ አራት ባሉት ጥያቄዎች ስንሰራ የሰራ ነውና ያየ ነው ነው እናንተ ትሞክሩትና ኮመንት ላይ ታስቀምጡልኛላችሁ። እንዲሁም ደግሞ ግልጽ ያልሆነ ሀሳብ ካለ ኮመንት ላይ ታስቀምጡልኝ። ሞር ለማብራራት ጥርት አደርጋለሁ። እጅግ አድርጌ አመሰግናለሁ ስለተከታተላችሁ ሀቤና ስተዋይን ጉላክ